የእግሮቻችን ንጽህና አለመጠበቅ ከበሽታ በላይ ለጤናችን ጠንቅ ሊሆን እንደሚችል ያውቃሉ? አንዳንድ ሰዎች እግራቸውን በየዕለቱ በአግባቡ ይታጠባሉ፣ ሌሎች ደግሞ ውሃ አፍስሰው ይተዋቸዋል። ለቅለቅ አድርገው የሚተዋቸው ቀላል ቁጥር የላቸውም። ለመሆኑ እግሮ በበቂ ሁኔታ እያጸዱ ነው? አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ወደ መታጠቢያ ክፍል ሳሙናና ፎጣ ይዘው ሲገቡ ምናልባትም አንዳንድ የአካል ክፍሎች ከሌሎች የበለጠ የመታጠብ ትኩረት ያገኙ ይሆናል። ብብት በተደጋጋሚ በሳሙና የመጽዳት እና የመለቅለቅ የመታሸት እድል ማግኘቱ አይጠረጠርም። ከታች የሚገኘው እግር ደግሞ በአንጻሩ ሲታይ በቀላሉ የመታለፍ እድል የበዛ ነው። አንዳንድ ባለሙያዎች እንደሚሉት እግሮቹ ልክ እንደሌሎች የአካል ክፍሎች ሁሉ እንዲያውም በበለጠ ትኩረት አግኝተው መጽዳት ያለባቸው የአካል ክፍሎች ናቸው። የዩናይትድ ኪንግደም ብሔራዊ የጤና አገልግሎት ኤን ኤች ኤስ እና የአሜሪካ የበሽታ መቆጣጠሪያ ማዕከል ሲዲሲ እግርን በየቀኑ በሳሙናና በውሃ መታጠብን ይመክራሉ። ነው ለዚህ አንዱ ምክንያት ሽታን መከላከል ነው። የእግሮ ውስጠኛው ክፍል ከየትኛውም የሰውነት ክፍል በበለጠ 600 የላብ ጢዎች በቆዳው ካሬ ሴንቲሜትር ተሰልቶ ይይዛል። ምንም እንኳን ላብ በራሱ የሚሸት ባይሆንም በእግሮ ውስጥ ለሚኖሩ ባክቴሪያዎች ጠቃሚ የሆኑ ምግቦች ሆኖ የሚያገለግሉ የጨው፣ የግሉኮስ፣ የቫይታሚንና የአሚኖ አሲድ ቡፌ ይይዛል እናም እግሮቾ ላይ ይህንን እየተመገቡ የሚኖሩ ብዙ ባክቴሪያዎች አሉ በዩናይትድ ኪንግደም በሚገኘው ሄል ዩኒቨርሲቲ የቁስል ፈውስ መምህር የሆኑት ሆሊ ዊልኪንሰን እግር በተለይም በእግር ጣቶች መካከል ያለውን አካባቢ ውሃማ እርጥበት አዘል እና ሞቀታማ ነው ስለሆነም ለማይክሮቦች መራቢያ ሊሆን ይችላል ይላሉ አብዛኞቹ እግሮቻችን በካልሲና በጫማ አሽገን ስለምንውል በውስጡ ያለው እርጥበት ታምቆ በመቆየት ሁኔታውን ያባብሳል በሰው ልጆች የትኛውም የቆዳ ክፍል በአንድ ስኩዌር ሴንቲሜትር ከአስር ሺህ እስከ አንድ ሚሊዮን የሚደርሱ ባክቴሪያዎች ይኖራሉ። እንደ እግር ያሉ ሞቃታማና እርጥብ የቆዳ ክፍሎች ደግሞ ብዙ ቁጥር ያላቸው የባክቴሪያዎች ዝርያዎች በማኖር እንደ ዋና ሪል ስቴት ተደርገው ይወሰዳሉ። የሰው ልጅ እግር ከየትኛውም የሰውነት ክፍል በተለየ የፈንገስ ብዝሃ ሕይወት መገኛ ነው ማለት ይቻላል። ይህ ምናልባትም እግሮ ለማጽዳት ጥሩ ምክንያት ይሆኑታል። በአንድ ጥናት ላይ ተመራማሪዎች የአርባ ፈቃደኞችን የውስጥ እግር ናሙና ወስደው እግር መታጠብ የባክቴሪያ ቁጥር ላይ ከፍተኛ ተጽዕኖ እንዳሳደረ ደርሰውበታል። በቀን ሁለት ጊዜ እግራቸውን የሚታጠቡ ሰዎች በእያንዳንዱ ካሬ ሴንቲሜትር ቆዳ ውስጥ ወደ 8800 የሚጠጉ ባክቴሪያዎች ይኖራሉ። በሁለት ቀን አንድ የእግራቸውን የሚታጠቡ ሰዎች ደግሞ በካሬ ሴንቲሜትር ከአንድ ሚሊዮን በላይ ባክቴሪያዎች ተገኝተውባቸዋል። የውስጥ እግር በባክቴሪያዎች ስለተሞላ ብቻ ይግድ ይሸታል ወይንም የሚያስጨንቅ ነገር አለ ማለት አይደለም። እንደ ሁልጊዜው ቁጥር ብቻም ሳይሆን የባክቴሪያዎች አይነት ወሳኝ ነው። ለእግር ጠረን ተጠያቂ የሆኑ ፋቲ አሲዶች በማምረት ረገድ ስታንፊሎኮኮስ ወሳኝ ናቸው። በእግሮች ቆዳ ላይ ያሉ የላበጤዎች፣ የኤሌክትሮላይቶች፣ የአሚኖ አሲዶች፣ የዩሪያና የላቲክ አሲድ ድብልቅ ይለቃሉ። የስታንፊሎኮኮስ ባክቴሪያ ይህንን እንዳውዳመት ድግስ ይቆጥሩታል። በሚመገቡበት ሂደት ውስጥም አሚኖ አሲዶችን የሚረብሽ ጠረን ወዳላቸው አሚኖ አሲዶች ይለውጧቸዋል። እዚህ ውስጥ ዋናው ጥፋተኛ ኢሶቫሌሪክ አሲድ ነው። አፍንጫ የሚረብሽ ሽታ በመፍጠር እግሩን ያሸተዋል። እንደ አውሮፓውያን ዘመን አቆጣጠር 2014 በተደረገ አንድ ጥናት ተመራማሪዎች 16 ግለሰቦችን የውስጥ እግር ናሙና ወስደዋል እናም 98.6 በመቶ በውስጥ እግራቸው ላይ የተገኙት ባክቴሪያዎች ውስጥ ስታፊሎኮኮስ ናቸው በቀላሉ ሽታ የሚፈጥሩ ባክቴሪያዎች ከላይኛው የእግር ቆዳ ጋር ሲነጻጸር በውስጠኛው የእግር ክፍል ላይ በብዛት ይገኛሉ በአጠቃላይ ጥናቱ እንዳመለከተው የእግር መጥፎ ጠረን መጠን ከጠቅላላው የስታፊሎኮኮስ ብዛት ጋር የተቆራኘ መሆኑን ይፋ አድርጓል ለዚህ ነው ሳሙናና ውሃ ሁለተኛ መፍትሄ የሚሆኑት ሆኖም እግሮን መታጠብ የሚረዳው የእግር ጠረንን ለመከላከል ብቻም አይደለም ጥሩ የእግር ንጽህና መጠበቅ ብዙ በሽታዎችንና የእግር ችግሮችን መከላከል ይቻላል። በኒውዮርክ በሚገኘው የማውንት ሴናይ ሆስፒታል የቆዳ ሕክምና ተባባሪ ፕሮፌሰር የሆኑት ጆሽዋ ዘይችነር በእግር ጣቶች መካከል ባለው ትንሽ ቦታ የተነሳ እነዚህ ስፍራዎች በተለይ ለጥቃቅን ተዋሲያን ኢንፌክሽኖች ተጋላጭ ናቸው ብለዋል። ይህ ወደ ማሳክት እብጠትና ወደ መጥፎ ሽታ ሊያመራ ይችላል። የቆዳ መከላከያ ሲገለጥ ደግሞ ረቂቅ ተዋሲያን ቆዳን የማጥቃት እድላቸው ይጨምራል። እናም ሴሎላይትስ በመባል የሚታወቁት ለስላሳዊ አካል ክፍሎች ወይም ቲሾዎች ለኢንፌክሽኖች ከፍተኛ ተጋላጭነት ይኖራቸዋል ይላሉ። የግሮ ንጽህና መጠበቅ በስታንፊሎኮኮስ ወይም ፒዮዶሞናስ ባክቴሪያ የሚመጡትን የቆዳ በሽታዎችን ይከላከላል። እነዚህ ባክቴሪያዎች በቆዳው ላይ በተፈጥሮ የሚገኙ ሲሆን ወደ ደሞ ውስጥ ከገቡ ግን ከባድ ኢንፌክሽኖች ሊፈጥሩ ይችላሉ። ትንሽ የስታንፊሎኮኮስ ኢንፌክሽን እንኳን ወደ እብጠት ሊያመራ ይችላል። ጥሩ የእግር ንጽህና ካለ የቆዳ ኢንፌክሽን ሊከሰት ቢችል እንኳን እግርና ዘውትሮ መታጠብ የባክቴሪያዎችን ብዛት ይቀንሳል። ስለዚህ በአጋጣሚ እግሮ ላይ ጉዳት እንኳን ቢደርስ ወደ ደም ውስጥ የሚገቡትን ጥቃቅን ባክቴሪያዎች ይቀንሳሉ። በተለይም በስኳር በሽታ የሚሰቃዩ ከሆነ እግሮ መታጠብ በጣም አስፈላጊ ነው። የስኳር በሽታ ካለቦት ለቁስልና ለቆዳ ኢንፌክሽኖች የተጋለጡ ያደርጎታል። ጥናቶች እንደሚያሳዩት የስኳር ህሙማን በእግር ቆዳዎች ላይ በርከት ያሉ በሽታ ምጭ ተዋሲያን ይገኛሉ። ከሚገባው በላይ በተደጋጋሚ መታጠብ የቆዳ ተፈጥሮዊ መከላከያን ይጎዳዋል። የቆዳን የተፈጥሮ ዘይቶችን ያስወግዳል። ለድርቀትና ለእብጠትም አስተዋጽኦ አድርጋል፣ ይላል ዘይችነር። ይህ ማሳከክና የቆዳ ድርቀትም ያመራል። በተጨማሪም ከመጠን በላይ መፈግፈግ ወይንም በእግር ላይ ያለውን የሞተ ቆዳ ማላቀቅ አስፈላጊ አይደለም ይላል ዘይችነር። ቆዳው በሚደርስበት ጉዳት የተነሳ ድድር ያለ ቅርፊት መሳይ ነገር ይፈጥራል። ይህ ማለት የእግር ቆዳው ራሱን እየተከላከለ ነው። ይህን ድድር ቆዳ በተጨማሪም ጸረ ባክቴሪያ ሳሙናዎች የምንጠቀም ከሆነ በቆዳ ላይ ያለው ረቂቅ ተዋሲያን ሚዛንን በማዛባት ጠቃሚ የሆኑ ዝርያዎችን ሊገሉና አንቲባዮቲኮችን የመቋቋም አቅም ያላቸውን ጠንከር ያሉ በሽታ አምጪ ተውሳኮች እንዲፈጠሩ ያደርጋሉ የሚል ስጋት በመኖሩ እግራችን የምንታጠብበትን ሳሙና በመምረጥ በኩል ጥንቃቄ ማድረግ ይኖርብናል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ የሚታገሷ ሰው ነበርኩ። ሰላም